ሰላም ጤና አስተልን ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ? ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ለምን ላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በዓል አደረሳችሁ እንላለን። ዛሬ የደመራ በዓል ነው። በመላ ህዝበ ክርስቲያን፣ በኢትዮጵያ በውጭ ሀገራት በሚኖሩ ኢትዮጵያና ኤርትራውያን ዘንድ ይህ በዓል በደመቀ ሁኔታ የሚከበር ነው። በዓሉ የሰላም የፍቅር የደስታ እንዲሆንላችሁ መልካም ምኞታችንን እንገልጻለን። በደመራ በዓል ላይ ከዋለው የአንከር የመረጃ ክፍለ ጊዜ ጋር አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ ጠናስትን መስፍን መሳይ፣ እንዴት አለ እንኳን አደረሰ። እንኳን አብሮ አደረሰን። እንኳን ለብርሃነ መስቀሉ በሰላም ሁላችንንም አደረሰን። በወሎ ያለው አጠቃላይ ሁኔታ እጅግ አስደናቂ በሆነ ሁኔታ ለሶስተኛ ቀንም ዛሬ ቀጥሏል። በርካታ ድሎች ነው እየተገኙት። ወልዲያ ምናልባትም በሰዓታት ልዩነት በፋኖች እጅ ቁጥጥር ስር ልትገባ እንደምትችል እየተነገረን ያለው ሰሞኑን የኢትዮጵያ ህዝብ በትኩረት የሚከታተለው አይንና ጆሮ ወደ አንድ አቅጣጫ የሆነበትን የወሎውን ትዕይንት ነው የማነሳው። ወሎ ላይ እየሆነ ያለው ታሪክ እየተሰራ ነው። ብዙ ነገሮች እየሰማን ነው። ወልዲያና በጣም ቁልፍ የሆኑ አካባቢዎች፣ አሁን ጦርነቶች እየተካሄዱባቸው ያሉ አካባቢዎች ናቸው። ብዙ ቁልፍ ቦታዎች ተይዟል። ሰባት ወረዳዎች በቁጥጥር ስር ተደርጓል። ዛሬ በተጨማሪ በርካታ የአገዛዙ ወታደሮች ምርኮና፣ ቆስለኛ እንዲሁም ሙት የሆኑበትን መረጃዎች እየሰማን ነው የምንገኘው። ብዙ ድሎች ተገኝተዋል። እንዴት እየተከታተልክ ነው መስፍን? በጣም በጣም የሚደንቅ ነገር ነው እየታየ ያለው። ማርሽ ቀያሪ የተባለ እንቅስቃሴ ነው በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እየተከናወነ ያለው በርካታ ድሎች እየተመዘገቡ ነው ያሉት። የሚኒሊክ ዘ ተወርዋሪ ሻለቃ እና ልጅ ኢያሱ ኮርቤታ አማራ ክፍለ ጦር እያደረጉ ባሉት ተጋድሎ ዛሬ መስከረም 16/2017 ዓ.ም በደሴ ዙሪያ ወረዳ ስምንት ቀበሌዎችን በቁጥጥር ስር አስገብተዋል። ስለዚህ ደሴ ምናልባት ልትሞሸር ትችላለች በቅርቡ ደሴ የፋኖ ኃይሎችን በቅርብ ርቀት እያየችን ያለችው እና አሁን ምናልባትም ደሴ የዚህ የፋኖ ኃይሎች ዋና አጀንዳ ዋና ማዘዣ ጣቢያ ልትሆን የምትችልበት ጊዜ ሩቅ አይደለም። ደቡብ ወሎ በተወሰነ ደረጃ በትግሉ የተዳከመበት አገዛዙም አማራ ክልልን መቆጣጠሩን ከሚያሳይባቸው አካባቢዎች አንዱ ደሴ ኮምቦልቻ ነው። ያንን የሚያጠፉበት ጊዜ መቃረቡን የሚያሳይ ነው። መስፍን፣ እንግዲህ ጀነራል አበባው ታደሰ ሰሞኑን አማራ ክልል ነው በኮምቦልቻ ነበረ፣ እንደዚሁም ደብረ ብርሃን ላይ፣ ከዛም ጎንደር አቀና። አሁን ደግሞ ወደ ባህርዳር ላይ ሆኖ መግለጫ ሰጥቷል። በመግለጫውም እንግዲህ ድል ዝም ብሎ እንደ ልብ ወለድ አይጻፍም። እኛ ጎንደር ደቡብ ጎንደር ላይ ውጊያ ስለመኖሩም የትም የሰማነው ነገር የለም። ዝም ብለው ደቡብ ጎንደር ላይ እና ጎጃም ላይ መጠነ ሰፊ ጥቃት በጽንፈኛው ላይ ፈጽመን ድል በድል ሆነናል ብሎ አይተናል። እና የዚህ ስርዓት ውድቀትን ከሚያሳዩ አንዱ እንዲህ አይነቱ ነገር ነው። በዚህ ደረጃ ዜና እየፈጠሩ አደባባይ የወጡ የራስን ደጋፊ ለማጽናናት የሚደረገው ትንቅንቅ የትም ርቀት አይወስድም። ጀንበር እየጠለቀችባቸው እንደሆነ ከማሳየት ባለፈ አንድ ነገር እያሰቡ ነው መስፍን ምናልባት ይሳካላቸዋሉ ወይ? የሚቀጥለው ግዳጅ ስላለን እናንተ ተረከቡን እያሉ ነው። አብይ አህመድ ተሸንፌ ወጣው አከርካሬ ተመትቶ ከአማራ ክልል ወጥቻለሁ ላለማለት አንድ ዘዴ ዘየደ ይመስላል። ሌላ ግዳጅ መከላከያው ስላለው እናንተ ተረከቡ ይላል። መቼ ኃላፊነታቸውን መቼ አሸነፉና እንዲህ በውርደት እኮ ነው እየተመቱ እየተሰበሩ እየወጡ ያሉት። እንዲህ አይነትም ስትራቴጂ አቅደው ክልሉ ለቀው ለመውጣት ይሁን፣ በእርግጥ ሌላ ሚሽን ስላላቸው ምንም የምናውቀው ነገር የለም። ከኤርትራ ጋር ወይም ከህወሓት ጋር ሊዋጉ ነው ምንም እስካሁን የምንሰማው ነገር የለም። ፉከራና ሽለላ ብቻ ነው። ስለዚህ ከአማራ ክልል ለመውጣት ኤግዚት ስትራቴጂ የሆነ የማርያም መንገድ እየፈለጉ ያለ ይመስላልና፣ አበባው ታደሰ ያንን ፍለጋ አማራ ክልል እየተንከራተተ ነው። እንዴት እየተከታተልከው ነው? መሳይ ይሄ እኔ የምልህ ይሄን ነገር የማገናኘው የፖለቲካው ምጸቱን ነው። ዛሬ ሳምንት ነው ምናምን ከአምስት ቀን ነው ካላቀም በፊት አብይ አህመድ ለጀነራሎቹ ሹመት አንበሽብሽኮ ነበር፣ ምልህ እንደዛ አይነት ነገር አንድ ስኬት ሲገኝ ድል ሲገኝ ነው። እና ጀነራሎቹ በሹመት አንበሽብሽው፣ ያ የሹመት ዜና በደንብ ገና ሳይደርቅ ነው የሚባለው፣ ሳይረግብ ሳይረሳ በነገራችን ላይ በጣም እኔ ለምን እንትን ያው የኛም ድክመት ነው፣ የዚህ አማራ ፋኖ ደጋፊዎችም የውጭ ያለውም ውስጥ ያለውም ድክመት እንጂ ይሄ በጣም ትልቅ ዓለም አቀፍ ዜና ነው። እነዚህ ወረዳዎች የተባሉት እኮ ባይዘይ ቢደመሩ ምናም በአጠቃላይ አይቻሉ ማፑ ላይ ቤልጅየምን የሚያክሉ የሚያክል አካባቢ ነው። የመንግስት ሰራዊት ለቀው ወጣ። እኔ ሁሌ የምለው ነገር አለ እና ፋኖ እንደዚህ መንግስት ሰራዊት ላይ አንዴ ከባድ ምት አንድ ቦታ ላይ ማሳረፍ ከቻለ ከዛ በኋላ የመንግስት ሰራዊት ቆሞ መዋጋት አይችልም። መሬት ቆንጥጦ አንድ ቦታ አንድ ቦታ ላይ አከርካሪው ከተመታ ከዛ በኋላ ስቴብል ሆኖ መዋጋት አይችልም። ይሄን ነገር አይተናል፣ በታሪክ አይተናል። ይሄ አሁን ያለው የመቼ ነው? ከሶስት ቀን ነው፣ ከአራት ቀን በፊት አንድ ምን የምትባል ከተማ ነች? አሁን ተገኝነው ማን የሚባል ከተማ ነው? ያ 82ኛ ክፍለ ጦርና 12ኛ ምናምን የሚባሉ የተደመሰሱ ከዛ በኋላ የመንግስት ሰራዊት ኮምፕሊት ሌሎቹን አካባቢዎች እኮ በቀላሉ ውጊያ ነው እንትን እያደረገ ያለው። እንትኑ ገባ አንድ ቦታ ላይ የምትፈጥረው የምትፈጥረው ምት ሌላ ቦታ ላይ ሾክ ዌቭ ነው የሚለቀው። ይሄ ወታደራዊ እንትን ላይ እንትን ነው፣ ስነልቦና ነው። ጦርነት ራሱ ስነልቦና ነው። እና የመንግስት ሰራዊት አሁን በቃ እንደ እንትን ነው እንትን እያለው፣ አንዳንዱ ደሴ እያሮጠው እየገባ ነው። አንዳንዱ ወደ ጎንደር ወደ ወልዲያ ምናምን እየሸሸ ነው ሌላ ላይ የመሸገ ያለበት ሁኔታ ነውና በጣም በጣም የሚገርም እንትን ያለው ይሄንን ካፒታላይዝ ማድረግ ያስፈልጋል። የፋኖ መሪዎች አሁን የተቆጣጠሯቸውን አካባቢዎች እንደ ተቆጣጠሩ ይዘው ያላቸውን ቀጠና ማስፋት ያላቸውን ቀጠና ማስፋት። ሌላው ምንድነው? ይሄ በተለይ ጎጃም፣ ወሎ፣ ጎንደር፣ ሌሎች ላሎች ደግሞ አካባቢዎች ይሄ ሙመንተሙን አጋጣሚውን መጠቀም ያስፈልጋል። እንዲህ አይነት ወሎ ላይ የተፈጠረው ምት ጎጃም ላይ ቢደገም በነገራችን ላይ አለቀ ደግሞ ይደግሙታል። አልመስል እንትን ነው ምክንያቱም በጣም ትልቅ እንትን የፈጠረው መነቃቃት ነው የፈጠረው። እንዲያውም የተወሰነ እኔ እናንተ በውስጥ የምናውራው ነገር አለ። እነዚህ ሰዎች በቃ በውስጥ ሽኩቻ እንትን ብለው ትግሉን እንትን እያቀዛቀዙ ነው ብለን ነበር። ኃይለኛ የሚገርም አይነት መነቃቃት ነው የፈጠረው። እንዲያውም ልክ ገና የዛሬ ሁለት ዓመት ምናምን አካሄድ ትግሉ ሲጀመር አይነት የነበረው አይነት ስሜት ነው አሁን ያለ እና ይሄንን በደንብ ካፒታል ማድረግ ያስፈልጋል። እኔ እርግጠኛ ሆነው ምንድነው ከዚህ በኋላ የመንግስት ሰራዊት የሆነ ተረጋግቶ ቦታ ይዞ አንድ ቦታ ቆንጥጦ የመዋጋት እንትን አይኖረውም። በቃ እየሞከረው ነው እና አሰፋ ቸኩን ማን ነው እንትና እየሞከሩ አበባውም አሁን ከየቦታው እየተሯጠ ያለበት አይዶንት ቲንክ የሚቻል አይደለም። በነገራችን በጣም አሳፋሪ ነው አሳፋሪ ነው ላይክ በሶስት በአራት ቀን ምናምን ቅድም ያልኩ ነው አካባቢ ቦታው የቆዳ ስፋቱን አይቸው ማፕ ላይ ቤልጅየምና የሚባለው ሀገር የሚያክል ነው የተቆጣጠሩት። ትልቅ ለምን አለም አቀፍ ዜና እንዳልሆነ ነው የማይገባ የእኛ ድክ መስሎ ነው ማለት እና ትልቅ እንትን ነው። ትልቅ የሞራል ጌን፣ ትልቅ የፖለቲካ ጌን ነው ለፋ ነው። እንዳልኩት ይሄንን የበለጠ ካፒታላይዝ አድርጎ የበለጠ በዚህ ነገር ላይ አስራፊ ለመሆን ስራዎችን መስራት ነው። የተያዙ ቦታዎችን ይዞ መቀጠል፣ ህዝባዊ መስተዳድሪዎችን ማቋቋም የውጊያ ቀጠናውን ማስፋት እንዳልኩት ነው። ሌላ ደግሞ አንድ ቦታ ደግሞ ጠብቆ የመንግስትን ሰራዊት እንትን መምታት ነው። መቼም ይገርማል። የመሳሪያው ብዛት የምርኮኛው። አዝናለሁ ኢትዮጵያውያን ስለሆኑ ነው፣ መቀለድ አልፈልግም፣ ግን አፊል ሳድ በጣም ለልጆቹ ለእነዚያ ልጆች እና እጅግ አስገራሚ አስገራሚ ነው ውጤት ነው የተገኘው። የሚገርም ነው። ድምፃቸውን አጥፍተው ደግሞ የወሎ ፋኖች እኔ ብዙ እንትን አላልኩም ነበር፣ እንደዚህ ዝግጅት እንዳለው ማላውቅም ነበር። ድምፃቸውን አጥፍተው እንዲህ አይነት ምት ማሳረፋቸው በጣም የሚገርም ነው። አሁን እንዲያውም የሰማሁት ከእነሱ በኋላ ቻይሎች አሉ የሚል አንዳንድ ያው የብልጽግና ስበብ መቼም አያልቅም። መሳይ ብልጽግና በጣም ደስ የሚልኝ እኮ እንደዛ እኮ ነው። በቃ የሆነ አስር ፐርሰንት ቀርተዋል ይልሃል። ከዛ በኋላ ደግሞ ለእኛ አያጡም ለራሳቸው አያጡም። አዎ በቃ እና ልብን ያለምት እንዲህ ዓይነ ምት ሲመቱ ይወጡና አይ እነ እንትና እኮ አግዟቸው ነው ምናምን ነገር አሉ። አው አው ኦነርስ እንዴ እኔ ሁለት ዓመት እኮ አዩት እኮ ሁለት ዓመት ማሸነፍ ያቃታቸው ነው። አይ አይ እነ እንትና ባግዟቸው ኖሮ ምናምን ይሄ ድሮ ልጆች ሆነን እንትን ቀጠሮ ሰኔ ሰላሳን ተቀጣጥረን እንደባደብ የለ እና ስንሸነፍ እሱ እኮ ያሸነፈኝ ቆዳ ጫማ ስላደረገ ነው ብላ እንደዚያ ዓይነት ነገር ማለት ነው የልጅ ምክንያት ማለት ነው አስተዋውሳ ለሁ እኔን ነገር አንተም ትጠቅመበታል። የልጅ ምክንያት ነው። አሁን ብልጽግና እየሰጠች ያለችው ድብ እናርገ ስትመታው አይ እነ እንትና እኮ ስላገዟቸው ነው። ነገር ነው ምንድን ነው እንትን የሚለው የት አለ? አሳየ እና ይሄን ሰራዊት ይዘህ ነው ጎረቤት ሀገር ጋር ውጊያ ገጥማለሁ የምትለው? ማፈሪያ ድሎቹን እንመልከታቸው። እንዲሁ በቀላሉ የሚገለጹም አይደሉም። እንዳልከው ዓለም አቀፍ ትኩረት ለምን እንዳልተገኘ አናቅም። ያው በዚህ አጋጣሚ አማራም ሆነ የአንድነቱ ኃይል በዓለም አቀፍ ደረጃ ይሄ ነገር ትኩረት እንዲያገኝ የቤት ስራቸውን እንዳልሰሩም የተረዳንበት ነው። ብዙ ነገሮች አሉ። ምናልባት አፋህድ የአማራ ፋኖ ህዝባዊ ድርጅት ሰሞኑን ለመንግስታቱ ድርጅት የጠቅላላ ጉባኤ አሁን እየተካሄደ ባለው የመሪዎች ጉባኤ ላይ ያቀረበው አንድ ደብዳቤ አለ። በዚህ ደረጃ ጥረት መደረግ አለበት። ሆን ብለው አይናቸው መክፈት አቅቷቸው ከሆነ ጆሮቸውን ዘግተው ከሆነም ይህ ነገር በደንብ መታወቅና ምክንያት ማብራሪያ መፈለግ ያለበት ጉዳይ ነው። ግን ይሄ ዓለም ሊመሰክረው የሚገባ በሁለት ቀናት ውስጥ የአገዛዙን ይሄ እንዳልከው ነው። ሰፊ ቀጠና ነው። ሰባት ወረዳዎች ቁልፍ የሆኑ ቦታዎች በአንድ ቀን 721 የአገዛዙ ሰራዊት ነው የተደመሰሰው። ከአምስት 500 በላይ ወታደሮች ነው የተማረከው። ጎርፍ ነው የሆነባቸው። ይሄ በጣም ከባድ ነው። የወታደራዊ ባለሙያዎችን ማነጋግረን ነበር። ከዚህ አንፃር በጣም አስደናቂ ድል ነው ያሉት። እንዲህ ያለ ነገር በጣም በጣም በጣም በታሪክ ሊመዘገብም የሚገባው ነው። እንደዚህም ሆኖ ግን እንደተባለውም ትኩረት የተሰጠበት ሁኔታ አናሳን ያለው መስፍን ግን እንደው እንደ ፋኖ ትግል ይሄ ወደ ኋላ መመለስ የለበትም። አነጋግረናቸዋል። ምሬ ወዳጆም በጣም ጥሩ መልእክት አስተላልፈዋል። ዛሬ በነገራችን ላይ የምሬ ወዳጆንም መልእክት እየተከታተልኩ ነበረም የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንደዚሁም የሚኒሊክ እዝ ዋና ሰብሳቢ ነው ምሬ ወዳጆ። በጣም ቆንጆ መልእክት ነው ያስተላለፈው። ይሄ ድል ይቀጥላል ነው እንዲህ ወደ ኋላ መመለስ የለም። ጥንቃቄም ደግሞ ያስፈልገዋል። ስለዚህ ቆም ብሎ ማሰብ ይገባል። አሁን ከዚህ በኋላ ምንድ ነው ከተማ እየያዙ መልቀቅ አይደለም፣ መሰረታዊ የሆነ ስር ነቀል የሆነ አከርካሪውን የሚሰብር እርምጃ እየወሰዱ ነው ወደፊት መገስገስ የሚገባው። በነገራችን ላይ አበባው ታደሰ ሰሞኑን ኮምቦልቻ፣ ደብረ ብርሃን፣ ጎንደርና ባህር ዳር ነው ዛሬ የሰጠውንም መግለጫ እየተከታተልኩ ነው ለደጋፊዎቹ አንድ ሪፖርት ልኳል። ሪፖርቱ ላይ ያለው ነገር አለ። በመንግስት መገናኛ ብዙኃን ላይም እየወጣ ነው። ደቡብ ጎንደር ላይ፣ ጎጃም ላይ እንደዚሁ ድል አድርገናል። ምስራቅ እዝ በከፍተኛ ሁኔታ ጽንፈኛውን የመታ ነው የሚል መግለጫ ሰጥቷል አበባው ታደሰ። በጎን ደግሞ ከአማራ ክልል መውጣታችን አይቀርም ለሌላ ግዳጅ መከላከያው እየተፈለገ ስለሆነ የክልሉን የጸጥታ ሁኔታ እናንተ ትቆጣጠራላችሁ ተዘጋጁ ብሎ እነ አረጋ ከበደን ወጥሮ ይዟቸዋል። ለማንኛውም መስፍን፣ ይሄ ድል ወደ ኋላ መቀልበስ የለበትም፣ ከዚህ በኋላ ወደፊት ነው መሄድ ያለበት በሌሎች አካባቢዎችም ተደግሞ በአማራ ክልል የብልጽግና ሰራዊት ፖለቲካዊ ቁመናው ከተሰባበረ ቆይቷል። አሁን ወታደራዊ ቁመናውን በመስበርና ሙሉ በሙሉ ብልጽግና የሚባል በአማራ ክልል ሕይወት እንዳይኖረው መደረግ አለበትና ይሄ ነገር ወደ ኋላ መመለስ የለበትም መስፍን አይ ነው ያ ነው። አንደኛ እኮ እንትኑ አሁን የተገኘው ድል የተገኘው ድልን ኮንሶሊዴት ማድረግ ማረጋገጥ፣ ማረጋገጥ ማለት ማጽናት፣ ማጽናት ይሄ ላይ ግዜው ድል ከተማለቀው መውጣት ወይ ደግሞ የመንግስትን አባሮ ተመልሶ መግባት ማለት ነው አይደል? እሱን ማጽናት። ሁለተኛ ሌሎች አካባቢዎች ጎጃም፣ ጎንደር፣ ወሎ፣ ሸዋ ሲንክሮናይዝ ማድረግ መቻል አለባቸው። ይሄ አጋጣሚ መልካም አጋጣሚ ነው። ቅድም እንዳልኩ ነው፣ ጦርነት ስነ ልቦና ነው፣ ውጊያ ብቻ አይደለም። በዚህ ሰዓት የመንግስት ኃይል ላይ አንድ ቦታ ላይ እንደገና ሌላ ቦታ ላይ ቢደገም እንዳልኩ ነው መንግ የመንግስት ኃይል አማራ ክልል ውስጥ ያለው እንትን ያበቃለት። ይሄንን ነገር መድገም ካልተቻለ ምክንያቱም የወሎ ራሱ ድል ዋስትና የሚኖረው ሌሎችም አካባቢዎች ተመሳሳይ ድሎች መመዝገብ ሲችሉ ነው እንጂ ብቻውን ተነጥሎ እንደ ድል እንትን ሊል የሚችልበት እንትን የለም እና ሲንክሮናይዝ አድርገው ተናበው፣ ይሄ የሚባለውን ትርፍ ነገር ትተው የተረጋገጠ ድል ማድረግ መቻል አለባቸው። ብልጽግና ከዚህ በኋላ ለምሳሌ አንድ አንድ ሪፖርት አይቼ ነበርና ሲናገር ነበር። በቃ ሪፖርት ካድሬ በየቦታው ፋኖ አልቆለታል፣ ይሄን ያልሚሻ አሰልጥነናል፣ ይሄን እንዲቦታ ተቆጣጥረናል እያለ የውሸት ሪፖርት እያቀረበ የመንግስት መንግስትን እያሳሳታል። የሌለ ሪፖርት ማለት ነው። አንዳንዱ ፍራቻ ማዘንም ነው አሁን ማነው እነ ማህመድ ተሰማ አንድ ደግሞ እዚህ መራቤቴ ላይ ያለ ማቴዎስ ነው ምናምን ኮረኔል ማቴዎስ የሚባል አለ እና ብሎ ኮንቲኒውስሊ ቁጥር ፕሮዲዩስ ያደርጉ ነው። ታስታውሳለህ፣ ያለፈው ሳምንት ያለፈው ወር አካባቢ መራቤቴ ላይ አራት መቶ ሰው ተማረከ፣ አንድ ሺህ ሰው ተማረከ ምናምን ነገር። ሰውዬው እንደዚህ ነው አሉ ራሱ ኮረኔልም የሆነው በፌክ ዶክመንት ነው አሉና እንትኑ ገብቷቸዋል። እነ ብርሃኑ ጁላ እንትን ቁጥር እንደሚፈልጉ ገብቷቸው በራኑ ላኮ አንዳንዴ አስር ፐርሰንት ምናምን የሚለው እኮ ይሄ ከታች የሚመጣው የሚሰበሰብለትን መረጃ ሰብስቦ ነው። ጨርሰናቸዋል እያሉ ከታች መረጃ ፊድ ያደርጉታል። በአድርባይነት፣ በፍራቻ፣ በወደድባይነት በቃ ይሄን ሰርተናል ማለት ግን በተግባር እንደምታየው ነው የሚገባ ይል እየተመታ ይቀራል። ወምለ እኔ በጣም ውርጀት እኮ በእርግጠኝነት አሁን የመንግስት ፓኒክ ያደርጋል። ተጨማሪ የድሮን ጥቃቶች ምናምኖች ሊያደርስ ይችላል። ምናልባት አንዳንድ አካባቢዎች ኦሮሚያ አካባቢዎች ምናምኖች ንጹሃን አማራ ዜጎች ላይ ጭፍጨፋ፣ የበቀል እርምጃ እንዲወሰድ ሊገፋፋ ይችላል የመሳሰሉ ነገሮች እና ምናልባት ይሄ እሬቻንም በዓል በእንደዚህ አጋጣሚ ሊጠቀምበት ይችላል እና ይሄንንም ማሰብ ያስፈልጋል እና ይሄ ነገር ድሉን ማረጋገጥ ያስፈልጋል ከሌሎች ጋር ሲንክሮናይዝ እንዲቀናጅ የተባበረ ድል ማድረግ የወሎ ድል ዘላቂ ሊሆን የሚችለው ሸዋ ላይም ተመሳሳይ ድል ሲገኝ ነው፣ እንዲሁም ጎጃም ላይ እንዲሁም ጎንደር ላይ ይሄንን ማድረግ አለባቸው። እስካሁን ሁለት ዓመት በቂ ጊዜ ነው ለመማር። ከተማ ይዞ መውጣት፣ መንግስትን ማዳከም በዚህም በዛ መጠስተ ዝንት ነው። አሁን ደግሞ ከተሞችን ይዞ ኮንሶሊዴት አድርጎ መሪ መሆን መዋጋት ብቻ ሳይሆን ወረዳ ማስተዳደር አገር ማስተዳደር አውራጃ ማስተዳደር ዞን ማስተዳደር ልምዱን መጀመር ያስፈልጋል። እንዲህ እያለ ነው በኋላ ኢትዮጵያ ማስተዳደር የሚባለው ነገር የሚመጣው እና እኔ እኔ እኔ በጣም በጣም ትልቅ ነገር ነው አሜዚንግ ማለት እኛ እንትን ስለሆነ አይደለም። በማንኛውም መለኪያ ማንኛውም ገለልተኛ ነኝ የሚል ታዛቢ ወይም ወታደራዊ ባለሙያ መጥቶ ያሉትን መረጃዎች ይገምግምና ይናገር። በጣም የሚገርም አይነት አንጸባራቂ ድል ነው። አይዶን ነው ምን እንደምንሰጠው አላውቅም። ግን ብልጽግና ከፍተኛ እልክ አከርካሪ ተመታ የሚባልበት እንትን አለ። አይ ቲንክ ይሄ እንደዛ ነው፣ አከርካሪውን ነው የተመታ መሳይ። እስቲ ዝም ብለው አስበው ከኤርትራም ጋር ብለው ከትግራይም ጋር ውጊያ ለመክፈት አማራ ክልል እኮ ካልተያዘ ፕራክቲካል ኢምፖሲብል ኢምፖሲብል። አማራ ክልል እኮ መንግስት ካጣ እኮ ከሰሜንም ከምዕራብም የኢትዮጵያ አካባቢዎች ጋር ተቆራርጠ ማለት ነው። መከላከያ ከአማራ ክልል ወጣ ማለት ያለፉት አለፈው አንድ ዓመት ሁለት ዓመት ያሳየን ነገር ምንድነው? መከላከያ ሲወጣ የብልጽግና መዋቅር አብሮ ይወጣል። መከላከያ ሲመለስ የብልጽግና መዋቅር አብሮ ይመለሳል። የብልጽግና መዋቅር ኦክሲጅኑ፣ እስትንፋሱ ያለው መከላከያ ነው። መከላከያ ከሌለ የብልጽግና መዋቅር የለም። መከላከያ ወጣ ማለት የብልጽግና መዋቅር አብሮ ወጣ ማለት ነው። ያ ማለት ደግሞ በአጠቃላይ አማራ ክልል ወጣ ማለት ነው። እንደ በደንብ ሎጂካሊ ያስበው መሰለኝ፣ አማራ ክልልን አጣማል። አማራ ክልልን ደግሞ ካጣ እንደሚ እነሱ እንደሚሉት ነው፣ ለአሰብም ጦርነት ብለው ለትግራይም ጦርነት የሚያደርጉት ዝግጅት ኢምፖሲ፣ የማይቻል ነው የሚሆነው። ትልቁ የአገሪቱ ግዛት ነው በነገራችን ላይ በቆዳ ስፋትም በህዝብ ብዛትም በሪሶርስም በምንም በምንም ማ ይሄን አተ ወይም በአየር ምልልስ አርገህ ወይም ደግሞ በሌላ አየር መንገድ ብታደረግ እንኳን የምትችለው ነገር አይደለም። ፕራክቲካል ኢምፖሲብል መከላከያ ከአማራ ክልል ወጣ፣ ተሸነፈ። አማራ ክልል አብይ አህመድ አጣ ማለት ኢትዮጵያ ላይ ተሸነፈ ማለት ነው። በነገራችን እስከ መጨረሻ ይጋደላል ብዬ አስባለሁ። እስከ መጨረሻ ይጋደላሉ ብዬ አስባለሁ። ምክንያቱም ትልቅ ክልል ነው። ትልቅ ነገር ነው። ሉዝ አደረገ ማለት አለቀ በቃ። አብይ አህመድ እና እንትኑ እንትን ያደርጋልና እሱ ነው። ሁለተኛ ስለ ፕሮፓጋንዳ ያነሳው ነገር እኔ ሰውን ወደ ኋላ ወስዶ ባለፉት ሁለት ዓመታት የመንግስት ሰዎች የደረደሯቸው ምክንያቶች እንትን ብለው ፋኖ ጽንፈኛው አልቆለታል ተበትኗል። ማን ነው ዳንኤል ክብረት አንድ የተጠቀመው እንትን ነበረ፣ በቃ ጥርሱ ጥርሱ ጥርሱ ያለቀ አንበሳው ሆኗል ያልተባለ ነገር የለም በነገራችን ያልተባለ ነገር የለም። በቃ እንመናቸው ብለን እንኳን እንትን ብንል የሆነ አንዱ እንኳን እውነትም እውነት አይደለም። የሚገርም እንኳን እንግዲህ የመጨረሻው ሌተስቱ የብርሃኑ ጁላ ነው ዘጠና ፐርሰንት ጨርሰን በአስር ፐርሰንት ነው እየተዋጉን ያሉት ምናምን ነገር ያለው ማለት ነው እንግዲህ አስበው በዚህ ደረጃ በአስር ፐርሰንት ኃይል ወሎ ላይ ይህን ያህል ወረዳ መንግስት ካጣ ዘጠና ፐርሰንቱ ተመልሶ ቢመጣ ታዲያ ይዋጋው ሚሊዮን እንደሚችል አስበው እናንተ ነውና፣ በጣም የተወሳሰበ ነገር ውስጥ ነው እየገቡ ያሉት። እኔ ገና ነገሩ ሳይመሽ የአማራን ህዝብ መሰረታዊ ጥያቄዎች፣ የሌሎች ኢትዮጵያን መሰረታዊ ጥያቄዎች ፖለቲካዊ በሆነ መንገድ መልሰው ኢትዮጵያን ከዚህ ችግር የሚያወጣ እርምጃ ቢወስዱ ነው የሚሻላቸው። ወታደራዊ አማራጩ አይሰራም። በቃ አብቅቷል፣ ቆይቷል። ካበቃለት እነሱ ይሄ ምንድን ነው አልሸነፈም ባይነት ይዟቸው ካፈርኩ አይመልሰኝ የሚባለው እንጂ አብቅቶለትው እንዳልኩ ነው። እኔ እኔ እንትን ነው ቢወጣ መከላከያ፣ የትኛው መዋቅር ነው የብልጽግና መዋቅር የአማራ ክልል ውስጥ መስተዳደር እንትኑ ለመረከብ የተዘጋጀው አይተነው የለ አሁን እኮ አሁን አሁን በዚህ በወሎ ኦፕሬሽን እነዚያውን የተጠቀሱት ወረጃዎች አካባቢ ያሉ የብልጽግና አመራሮች የት ሮጠው ሮጠው እንደገቡ እኮ እያየን ነው። ግማሾቹ ወደ ደስ ሄዱ፣ ግማሾቹ ወደ መከላከያ ገባ ካምፕ ሄዱ። ግማሾቹ ወልዴ አሁን መከላከያ መሽጎ ለመከላከል እንትያል ነው እዛ ገብቷል። እና ምንም እነሱም እኮ አያምኑበትም። በነገራችን የሚያሳዝነው ነገር ሱርቆል እነሱም አምኑበትም እና ይሄ ዝም ብሎ ፊውታይል ነው። የማይሆን ነገር የማይሞከር ነገር ነው እያደረጉ ያሉት እና መከላከያ ወጣ ማለት አብይ አህመድ አማራ ክልልን በዛውም ኢትዮጵያን አጣ ማለት። ይሄ ሌላ ግዳጅ የሚባለው ነገር አታስበው፣ አታስበው። ይሄ ነው መደምደሚያ። መሳይ እንደው መስን ያው የአብይ አህመድ አገዛዝ ግራ የገባው ምን ማድረግ ምን መደረግ እንደሌለበት እንኳን ማወቅ ያልቻለ ስርዓት መሆኑን በተለያዩ ትርክቶቹ በተለያዩ በሚያቀርቧቸው ንግግሮች መረዳት ይቻላል። ሰሞኑን ብራኑ ጁላ ብራኑ ጁላ ሲናገር ብዙዎች ከቁም ነገር አይወስዱትም፣ ግን የስርዓቱ ምልክት ስለሆነ የሚናገረውን ዝም ብለን የምንተው አይደለም። ይህን ተናግሯል፣ ስ አጭር አስተያየት እንሰጥበታለን። ቶሎ የጎደላችሁ መሙላት አለባችሁ። ከተሳካና ባህር በር ካገኛችሁ ቶሎ ዳይቭ ለመግባት መዘጋጀት አለባችሁ። መስፍን እንግዲህ ባህር በር ይገኛል ከተሳካልን ዳይቭ ግቡ ብለዋል ብርሃኑ ጁላ። ጫወታን የያዙት ሀገር መቶ ሰላሳ ሚሊዮን ህዝብ የሚመሩም አይመስሉም። እኔ አይ ቲንክ እያላቸው ያሉት የመቃብር ጉድጓድ ቆፍሩና እዛ ውስጥ ዳይቭ ግቡ ነው። መሳይ ባህሩ ነገር የሚቻል አይመስለኝ። መቃብር ጉድጓድ ውስጥ ነው ዳይቭ መግባት ያለባቸው እነዚህ ሰዎች። እና ምን መሰለ ሰዎቹ አሁን ይሄ ቁም ነገሩ ምናምን አልቆባቸው። አሁን በጣም ኮሜዲያ ነው ብርሃኑ ጁላ። እኔ አንዳንዴ ሲናገር በጣም ነው የሚገርም ነገር። ስቴትስማን ያ ይሄ ወታደራዊ ጀነራሎች ያላቸው ክብር አለ አይደል? ጠገባችሁ አሁን ብትመከሩ አልሰማማላችሁ ተበታችሁ ምናምን። በጣም እኮ እንደው ለከት እንኳን የሌለው ለከት ለው። ብዙ ጊዜ ወታደር ወታደር መሪዎች ከወሬው ቆጠብ ያሉ ከተግባሩ ደግሞ በዛ የሚያደርጉ ሰዎች ናቸው። ምናውቃቸው እንደዛ ናቸው ወታደር መሪዎች። የአብይ አህመድ የወታደር መሪዎች ግን አብዛኞቹ ሚዲያ ላይ ምን እንትምና ነው ብርሃኑ ጁላ በየሳምንቱ ነው። አንዴ ሁርሱ ይሄዳል፣ አንዴ ጅማ ይሄዳል። የሆነ ዳይቭ ግቡ ያለው ያው መቃብር መቃብራችሁ ማስ ማስ አድርጋችሁ እዛ ውስጥ ጠለቅ በሉ ማለት ነው። እና መልካም የመስቀል በዓል ለማለት ነው እንግዲህ መስፍን በደመራ በዓል ላይ የዋለውን የዛሬውን ያንከሪ መረጃ ክፍለ ጊዜ በዚሁ እናበቃለን። ለመላው ክርስትና እምነት ተከታዮች እንኳን ለበዓሉ አደረሳችሁ እንላለን። ነገ መስቀል በዓል ነው። በመላው ኢትዮጵያ በዓሉ በድምቀት ነው የሚከበረው። በተለይ ደቡብ ኢትዮጵያ አካባቢ በዓሉን ለምታከብሩ ሁሉ እንኳን አደረሳችሁ እንላለን። በጉራጌ፣ በወላይታ፣ በኦሮሚያ በተለያዩ አካባቢዎችን እንደዚሁ በደመቀ ሁኔታ ይከበራልና እንኳን አደረሳችሁ። ባሉ የሰላም፣ የፍቅር፣ የደስታ ይሆንላችሁ። 2018 የነጻነትና የድል ዓመት እንዲሆንልን በዚ አጋጣሚ ምኞታችን እንገልጻለን። መስፍን በጣም አመሰግናለሁ። እኔም አመሰግናለሁ። እንበርታ መሳይ